ሰላም ቆንጆች አገሬ ሴቶች እንዴት ናችሁ? ዛሬ በዚህ ቪዲዮ እጅግ በጣም ተወዳጅ የሆኑ ለተለያዩ ፕሮግራሞች የሚሆኑ ለየቀን ውላችሁን የሚሆኑ የሊፕ ኮምቦ አማራጮችን ነው ይዤላቸው የመጣሁት። ከእናሰራራቸው ማለት ነው። ይህ ስለ ሴቶች ጤና፣ ውበት፣ ጤናማ የአኗኗር ዘይቤና ስኪንኬር የምናወራበት የህዋን ገጽ ነው። ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አብራችሁን ቆዩ። እንደምታዩት እንግዲህ ሊፕ ኮምቦ በጣም ነው የሚያምረው። ነገር ግን ለመስራት ሶስት ደቂቃ ባልፈጀ ጊዜ ውስጥ በቀላሉ ሊሰራ የሚችል ነው። የሚያስፈልጉን ነገሮች ሊፕ ላይነር በቡኒ ሊሆን ይችላል በጥቁር በተለያዩ ከለሮች ሊፕ ላይነር ያስፈልገናል። ሁለተኛ ደግሞ ግሎስ የሆነ ቻፕስቲክ ወይም ውሃ ከለር ወይም ውሃ ቻፕስቲኮች የምንላቸው እሱ ያስፈልገናል። ሶስተኛ ኮንሲለር ቢኖረን አሪፍ ነው፣ ግዴታ አይደለም ግን ኮንሲለር ቢኖር የበለጠ ያምራል። አራተኛው ደግሞ ኑድ ከለር የሆኑ በተለይ ነጣ ያሉ ቻፕስቲኮች ወይም ሊፕስቲኮች በተለይ ብሩሽ ያላቸው እነሱ ቢኖሩ በጣም ያሳምርልናል። እንግዲህ ወደ መጀመሪያው ንግባ። በመጀመሪያ ከንፈራችንን በደንብ ከጠራረግን ካስተካከልን ካጸዳም በኋላ የፊት ፓውደራችንን ይዘን በሜካፕ መቀቢያችን ከስ አድርገን ከንፈራችንን ነካ ነካ እያደረገን ትንሽ ነጣ እንዲል እናደርገዋለን ማለት ነው። ከዛ በኋላ ያዘጋጀነውን ሊፕ ላይነር በቀስታ ከንፈራችንን ቅርጽ ይዘን ተከትለን መቀባት ነው። እዚህ ጋር እንደምታዩት ሊፕላይነሩ ትንሽ ፐርፕል ወይም ሀምራዊ የምንለው አይነት ነው። ነገር ግን የፈለግነውን አይነት ሊፕላይነር መጠቀም እንችላለን። በተለይ ደግሞ ለየቀን ውሎ የሚሆን ቀለል ያለ አይነት ከሆነ የምንሰራው ጥቁር ወይም ቡኒ እንደፊት ከለራችን እሱን መጠቀም እንችላለን። አሁን ግን ይህንን ፐርፕል ቀስ አድርገን እንደምታዩት እዚህ ቪዲዮ ላይ በቀስታ ከንፈራችንን ቅርጽ ይዘን ተከትለን እንሰራለን። ታዲያ የከንፈር ቅርጻችን ይዘን እንሰራተን ስላችሁ ከንፈራችሁ ትንሽ የሆነው ጎላ ብሎ እንዲታይ የምትፈልጉ ሰዎች ካላችሁ ከከንፈራችሁ ቅርጽ በትንሹ ከፍ ብላችሁ ማድረግ ትችላላችሁ። ሌላው ግን በተመሳሳይ ሁኔታ እሱን ተከትለን ከቀባም በኋላ ጎንና ጎኑ ላይ የከንፈራችን ይሄ ከላይና ከታች የሚገጥምበት ቦታ ላይ ደግሞ ቀስ እያደረግን ይሄ ወጥ የሆነ ዝም ብሎ መስመር እንዲያው ትንሽ ቦረሽ ቦረሽ እያደረግን ትንሽ ቀባ ቀባ እናደርገዋለን፣ ወደ መሀሉ ማለት ነው። ከዛ በኋላ እናረገዋለን በከንፈራችን ወይም በእጃችን ብለንድ እናረገዋለን፣ እንቀላቅለዋለን። ምክንያቱም የሆነ ዝም ብሎ ወጥ መስመር ሆኖ እንዲታይ አይደለም የሚፈለገው የሆነ ፍክት እያለ እንዲመጣ ወይም ከለሩ ደብዘዝ ደብዘዝ ደብዘዝ እያለ እንዲመጣ ስለሆነ የሚፈለገው፣ በከንፈራችን እንደዚህ ብለንድ እናረገዋለን ከዛ በኋላ ከቀባነው ባነው ሊፕ ላይነር ጋር ማች የሚያደርግ በተለይ አሁን ለምሳሌ በጣም የተለያየ ከለር መሆን የለበትም ከተቀባ ነው ከለር ጋር ማች የሚያደርግ በተለይ ናቹራል የሚያምር ሉክ እንዲኖረው ከእሱ ጋር ማች የሚያደርግ እዚህ ጋር እንደምታዩት ከፐርፕሉ ጋር የሚሄድ ወደ ፒንክ የሚቀርብ የሆነ ሰው ከለር ነው የምንለው። እንደዚ አይነት ነገር ቀስ አድርገን የመሀሉ ያልተቀባው ክፍል ላይ በተለይ ደግሞ የታችኛው የከንፈራችን ክፍል ላይ ቀስ አድርገን እንቀባዋለን ማለት ነው። ከቀባ ነው በኋላ እንግዲህ በከንፈራችን ሊሆን ይችላል። በእጃችንም ብለንድ እናደርገዋለን እናቀላቅለዋለን ማለት ነው። በተለይ ሊፕ ላይነራችሁና ከመሀል የምትቀቡት ደግሞ ተቀራራቢ ከለር ሲኖረው አንደኛ ሲቀላቀልም በጣም የሚያምር ሉክ ነው የሚኖረው፣ ሁለተኛ ደግሞ በቀላሉም ነው ብለንድ የሚያደርግላችሁ ማለት ነው። በቃ ናቹራል ነው የሚመስለው። ስለዚህ በምታዩት መንገድ የሚያምር ይሆናል። ጊዜ የሚፈጅ አይደለም። ሞክሩት። ሁለተኛ ደግሞ እዚህ ጋር የምታዩትን የሚያምር ኮምቦ ለመስራት ቅድም ያልናቸው ነገሮች እንዳሉ እንደተጠበቁ ሆነው ምን እናደርጋለን? በቀስታ በጥቁር ላይነር ቅስ አድርገን ከንፈራችን እናሰምራለን ማለት ነው፣ ድምቅ አድርገን። ከዛ በኋላ እዚህ ጋር ኮንሲለር እንጠቀማለን፣ ያልተቀባውን ክፍል ቀስ እያለን በምታዩት መንገድ መሀል ላይ ከስርም ከላይም ያለው ከንፈራችን ላይ፣ ቀጥሎ ደግሞ ጎንና ጎኑም ላይ በተመሳሳይ ሁኔታ ኮንሲለራችንን እናደርጋለን ማለት ነው። ኮንሲለራችን ስንል ከሰውነት ከለራችን ከፊት ከለራችን ጋር የሚሄደውን ኮንሲለር ማለት ነው። እሱን እናደርጋለን። ቀጥሎ ብለንድ ማድረግ ነው። ምንም ንጹህ በሆነ ብሩሽ ወይም ደግሞ በከንፈራችንም ብለንድ እናረገዋለን፣ እንቀላቅለዋለን። ከዛን የምታዩትን የሚያምር ሉክ ይሰጠናል። እዚህ ላይ ደግሞ ይበልጥ ለማሳመር ከፈለጋችሁ ግሎስ የሆነ ወይም ደግሞ ቅባታማ የሆነ የሚያብረቀርቅ ቻፕስቲክ መጠቀም ወይ መጨመር እንችላለን ማለት ነው። እሺ እንግዲህ ይሄኛው የሚያምር ኮምቦ ደግሞ ቅልል ያለ ለየቀኑላችን የሚሆን ለትምህርት ቤት ለስራ የሚሆን የሚያምር ኮምቦ ነው እና ይህንን ለመስራት የሚያስፈልገን ጥቁር ወይም ቡኒ ኩል ነው። ቀላ የምትሉ ሰዎች ሞሮፍ ቡኒውን ብትጠቀሙ ይበልጥ ያምራል። ጣም የምትሉ ሰዎች ደግሞ ጥቁር ብትጠቀሙ የተሻለ ነው። ከዛ በኋላ ባዘጋጀነው ላይነር ቀስ አድርገን ከንፈር ቅርጻችንን ተከትለን ቅድም በተባባልነው መሰረት በቀስታ እናሰምራለን ማለት ነው። ታዲያ እዚህ ጋር በየመሀሉ ብሌንድ እያደረግን ከለሮቹ ደመቅ ያሉ ከለሮች ስለሆኑ የምንፈልገውም ደግሞ ኖርማል ቀለል ያለ ሉክ ስለሆነ መስመሩ ጉልት ብሎ ቆልቶ ማለት ግንን ብሎ እንዳይወጣ ቀስ እያደረግን በየመሃሉ ብሌንድ እያደረግን ነው። በዛ ላይ ደግሞ የከንፈራችን የሚገጥምበት ቦታ ጥግና ጥጉን በቀስታ እሱንም ቢሆን ትንሽ ቀባ እናድርገዋለን። እንደሌሎቹ ከማስመር ባለፈ ጎንና ጎኑን ትንሽ ቀስ ብለን ቀባቀባ ካደረግነው በኋላ በመሀል ብለንድ እናደርገዋለን። ከዛን ያልተቀባው ክፍል ላይ የመሀላችን የከንፈራችን ክፍል ላይ ማለት ነው፣ ቀስ አድርገን ኮንስለር እናደርግበታለን ማለት ነው። ነጣ ያለ ኮንስለር እናደርግበታለን። ከዛን ብለንድ ማድረግ ነው። ብለንድ ካደረግነው በኋላ የምንፈልገውን አይነት ቻፕስቲክ ውሃ ቻፕስቲክ እንቀባዋለን ማለት ነው። ስለዚህ በምታዩት መሰረት ለየቀን ውሎ ደግሞ የሚሆን የሚያምር ኮምቦ በዚህ መሰረት በዚህ መሰረት ማዘጋጀት እንችላለን ማለት ነው። ያው ደግሞ የምታዩት ይሄ የሚያምር ኮምቦ ለተለያየ ቦታ የሚሆን ቅልል ያለ ኮምቦ ነው። ይሄን ለማድረግ ደግሞ ቅድም ያልናቸው ነገሮች በተመሳሳይ ሁኔታ እንዳሉ ሆነው በቀስታ በላይነራችን ቀስ አድርገን የከንፈራችንን ቅርጽ ተከጥለን ከቀባን በኋላ ከቅድሙ የሚለየው ምንድን ነው? ያልተቀባው ከንፈራችንን ባዶ አይደለም የምንተወ የምንፈልገውን አይነት ከለር ሞሮፍ ከሰውነታችን ጋር ወይም ከፊት ከለራችን ጋር የሚሄድ ነገር ቀስ አድርገን መሀሉን እንቀባዋለን ማለት ነው። እሱን ከቀባ ነው በኋላ ደግሞ እንቀላቅሏለን ወይም ብለንድ እናደርገዋለን። ከዛ ከቀላቀል ነው በኋላ ይህንን እንደዚህ የሚያምር ሉክ ከሰጠን በኋላ እሱ ላይ የተወሰነ ደግሞ አድ ለማድረግ ወይ ለመጨመር ትንሽ ነጣ ያለ ቻፕስቲክ፣ ትንሽ ከለር ያለው ወይም ሌላ ኑድ ከለር ያለው ቻፕስቲክ በቀስታ በምታዩት መንገድ እንቀባለን። ከዛ በኋላ እሱን ነው ብለንድ የምናደርገው እና ይሄን የምታዩትን የሚያምር ሉክ ነው የሚሰጠን ማለት ነው። እንደ ቅድሞ ማለት ቅልል ያለ ሆኖ ነገር ግን ደግሞ ትንሽ ፎርማል ሆነ እንደምታዩት የሚያምር ሉክ ነው የሚሰጠን ማለት ነው። ስለዚህ እነዚህ ነገሮች ለመስራት በጣም ቀላል ናቸው፣ ሲታዩ በጣም ያምራሉ፣ በጣም ፈንሲ ናቸው። ጊዜ የሚወስዱ ነው የሚመስሉት፣ ነገር ግን በጣም በቀላሉ እንሰራቸው የምንችላቸው ናቸው እና ሞክሯቸው። እናንተንም ሀሳብ አስተያየት ደግሞ ውስጥ ኮመንት ላይ ጽፉልኝ። እንደ ለጓደኞቻችሁ፣ ላይቶቻችሁ ሼር አርጓቸው፣ ላይክ ሰብስክራይብ ማድረግ እንዳይረሳ። ቻው።